በክርስቲያን ወገኖች ላይ የስደትና የመከራ አባራት በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ደሙን ሊያፈስስ ወደደ። ህዝቡንም ሰብስቦ በቀናች ሃይማኖት ዘንድ አዘዛቸው። ስለ ጌታችን ኢየሱስ ደሙን ሊያፈስስ